በህዝብ ተወካዮች ምክር ቤት 21ኛ መደበኛ ጉባኤ ከተነሱ ጥያቄዎች መካከል መንግስት የኢንዱስትሪ ዘርፉ የግብአት አቅርቦት ችግርን ለመፍታት ምን እየሰራ ይገኛል የሚለው ጥያቄ ይጠቀሳል። የመንግስት ልማት ድርጅት የሆነውን የኢትዮጵያ ኢንዱስትሪ ግብአት አቅራቢ ድርጅት እግልድ በማቋቋም ወደ ስራ ቢገባም ዘርፉ በቂ ካፒታል የሚፈልግ አበረታች የህግ ማዕቀፍ ያልተበጀለትና የዘርፉን ችግር ሊቀርፍ በሚችል መልኩ የተደራጀ ባለመሆኑ ምክንያት በሙሉ አቅሙ እየሰራ ባለመሆኑ የማኒፋክቸሪንግ ዘርፍ የግብዓት አቅርቦት በዘላቂነት መፍታት አልተቻለም። ችግሩን በአሰራር ለመፍታትና በቀጣይ እንደ ሀገር በዚህ ዘርፍ የተቀመጠውን ግብ ለማሳካት ምን ታስቧል? ለጥያቄው ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት ጥቂት ዓመታት የኢንዱስትሪ ዘርፉ ላይ የተለያዩ ጥናቶችና ግምገማዎችን በማካሄድ በጠቅላይ ሚኒስትር ደረጃ የአገር አቀፍ ኮሚቴ ተቋቁሞ የዘርፉን ማነቆዎች ለመፍታት ጥረት መደረጉን አንስተዋል። ለኢንዱስትሪ ዘርፉ ማነቆ ከነበሩ ተግዳሮቶች ውስጥ የውጭ ምንዛሬ እጥረትና የኃይል አቅርቦት ችግርን የጠቀሱት ጠቅላይ ሚኒስትሩ ችግሩን ለመፍታት በተሰሩ ስራዎች መሻሻሎች መምጣታቸውን ገልጸዋል። አንድ ዓመት በሰራቸው ስራዎች የለያቸው ዋና ዋና ማነቆዎች አንደኛው የውጭ ምንዛሪ አቅርቦት እጥረት ነበር። ለኢንዱስትሪ ግብዓት የሚቀርበው የውጭ ምንዛሪ በበቂ ማቅረብ ባለመቻሉ በሴክተሩ ሊገኝ የሚገባው ውጤት እንዲቀዛቀዝ አድርጓል። ያን ለመቀነስ መንግስት ኢንተርቪን አድርጓል። ከፍተኛ ባይባልም መሻሻሎች አሉ። አቅርቦት አድጓል። ሁለተኛው ችግር ኢንዱስትሪዎች፣ ፋብሪካዎች ኃይል አቅርቦት ችግር ነበረባቸው። ይህን ለመፍታት በእያንዳንዱ ፋብሪካና በእያንዳንዱ በኢንዱስትሪ ስር ባሉ ሴክተሮች በተደረገ ጥናት መቶ ፐርሰንት በሚባል ደረጃ የኢነርጂ አቅርቦት ችግር ተቀርፎላቸዋል። በዚህ ደረጃ ለኢንዱስትሪው የተሰጠው ትኩረት ደግሞ የተኪ ምርቶች እድገት እንዲመዘገብ ማድረጉን ተናግረዋል። ብረትን በሀገር ውስጥ ለማምረት በተደረገው ጥረትም ለልማት የሚሆኑ ብረቶችን የማምረት አቅም መፍጠር መቻሉን ጠቁመዋል። ለኢትዮጵያ ልማቶች የሚያስፈልገውን የብረት ዓይነት በማምረት ደረጃ መቶ ፐርሰንት በሚባል ደረጃ አቅም ፈጥራለች። በብረት ሴክተር ኢትዮጵያ ያላት ችግር አሁን በኦር በአልቲሜት ጥሬው እሱን ጨምቆ ለብረት ግብዓት ማድረግ ብቻ ነው። ቀጣይ ትኩረት የሚሆነው ኦሩን እንዴት በሀገር ውስጥ በማምረት ሙሉ በሙሉ ከሀ እስከ ፐ የብረት ምርት እና ግብአት በሀገር ውስጥ ማድረግ መቻል ካሳካን ትልቅ ምርታ ይሆናል። የሲሚንቶ አቅርቦት እጥረትና የዋጋ ንረትን ለመቅረፍ ኢንዱስትሪዎች በሰሩት ስራ ሲሚንቶን ለሀገር ውስጥ ገበያ በተመጣጣኝ ዋጋ ከማቅረብ በዘለለ ኤክስፖርት የማድረግ አቅምን መፍጠር መቻሉን ያነሱ ሲሆን ተጨማሪ ፋብሪካዎችን ለማስፋት እቅድ እንዳለ አንስተዋል። ሲሚንቶ እናንተም ከዚህ ቀደም እንዳነሳችሁት ከጥቂት ወራት በፊት ሲሚንቶ ከፍተኛ ችግር ነበር። አሁን የሲሚንቶ ፋብሪካዎች የኤክስፖርት ጥያቄ እያነሱ ነው ዋጋ መቀነሱ ብቻ ሳይሆን ምርቱ ከፍተኛ ስለሆነ ወደ ውጭ ወጥተን ብንሸጥ የሚል ጥያቄ እያነሱ ነው። መንግስትም እየመረመረው ይገኛል። ያም ሆኖ ግን በኢትዮጵያ ውስጥ የቤት ፍላጎት ገና አዳጊ ስለሆነ፣ ግንባታ ገና አዳጊ ስለሆነ ተጨማሪ የሲሚንቶ ፋብሪካዎች ማቋቋምና ያሉትን ማስፋት ላይ በተለይ ዳንጎቴ ጋር በቅርቡ እንደሰማችሁት የዳንጎቴን አቅም በእጥፍ ለማሳደግ ስራ ተጀምሯል። መስታወት፣ ሴራሚክ፣ ግራናይት፣ ማርቨል እና መሰል ምርቶችን ሙሉ ለሙሉ በሀገር ውስጥ ለማምረት የሚያስችል እድል መፈጠሩንም ገልጸዋል። መስታወትም እንደ ብረት ሙሉ በሙሉ ሀገር ውስጥ ለማምረት ጥቂት የግል ባለሀብቶች የጀመሩት ስራ በመንግስት ድጋፍ አግኝቶ በሚቀጥሉት ጥቂት ዓመታት ከተጠናቀቀ ከሲሚንቶም ቀድሞ ሙሉ በሙሉ መስታወት በሀገር ውስጥ ከጅምሩ እስከ መጨረሻው ፕሮዳክት ማምረት የሚያስችል እድል እየተፈጠረ ነው። ሴራሚክስ፣ ግራናይት፣ ማርብል እነዚህን ምርቶች ለሀገር ውስጥ ፍጆታ በቂ በሆነ ልክ ማምረት ከዚያም ሻገር ሲል ለውጭ ገበያ ማዋል ይጠበቅብናል። የኢንዱስትሪ ማምረት አቅም ከነበረበት ከ47 ከመቶ ወደ 61 ከመቶ ከፍ ማለቱን ያነሱት ጠቅላይ ሚኒስትሩ የተለያዩ ምርቶችን በሀገር ውስጥ አቅም ማምረትና ለፍጆታ ማቅረብ ከተቻለ የኢንዱስትሪ ሴክተር ከፍተኛ ውጤት ማምጣት እንደሚችል ያሳያል ብለዋል።